ከፍ አድርገህ አመሰግናለሁ ግን እንደ ጥሩ ወንድምና እንደ ጥሩ ጓደኛ ሆኖ አባቴንም እናቴንም አሳጣን። እኔና አንድ ወንድማችን ነው የቀረን። ምንድን ነበረ አባትሽና ቶ የሚሰሩ የነበሩ በሽርክና ነበራቸው የሚሰሩት ካምፓኒ ነበረ። አሁን ላይ ያን ካምፓኒ ያገን ከጅ ፕላስቱ ወርደን እንደዚህ አይነት ቤት ነው እየኖርን ያለነው ከወንድሜ ጋር። ወንድሜ ቀን ስራ እየሰራ ለእኔ ብሎ መማር እየቻለ ቀን ስራ እየሰራ ለእኔ ብሎ ነው የሚኖረው። ሰላም ጤና ይስጥልኝ፣ ውድ እህት ወንድሞቼ። ዛሬ በድጋሚ በአዲስ ቪዲዮ መጥቻለሁ። ያው አሁንም የመጣሁት በንስር ዐይን ተከታታይ በልን በሚለቁ ቪዲዮዎች አስተያየትና ሀሳቤን ለመግለጽ ነው። ከመጀመሪያ በፊት የኔን ሀሳብ ከመግለጽ በፊት እስኪ ቀንጠብ ያለች ቪዲዮን አይተን ተመልሰን እንምጣ። ሰው ነው፣ ይቅርብህ። ከሱ ጋር አትገናኝ፣ አትጋፈጥ። ከሱ ጋር ምንም አይጠቅም። ታውቂዋለሽ አንቺ? አዎ አውቀዋለሁ። እኔም ልጄን ወስዶብኛል። ልጄን አስወስዶብኛል ማለት የት እንዳለ እንኳን አላውቅም። አላውቅም የት እንዳለ አስወስዶብኛል ስለዚህ፣ ይቅርብ ከነሱ በጨዋታ ይቅርብ፣ አይጠቅምም። አልገባኝ፣ እያወራሻለሽ ትዳር እንደሌለሽ ልጅ እንደሌለሽ፣ ወንድምሽ ጋር ብቻ ትዳር የለኝም ግን ከራሱ ከኤፍሬም ነበረኝ አባቴ ከሞተ በኋላ ከእሱ አስገድዶ ደፍሮ ማለት እኔ እንግዲህ ስለ አቶ ኤፍሬም የሰማሁት ነገር ምንድን ነው፣ የሀብት ምንጩ ራሱ ጤናማ ያልሆነ እንደሆነ ከብዙ ሰዎች ጋር ከብዙ ባለሀብቶች ጋር ግጭት ውስጥ እየገባ አንዱን እየጣለ እየቀማ ሀብት እንዳፈራ እንጂ መጀመሪያ ላይ ምንም እንዳልነበረው ምንም እንደሆነ ጭምር ነበር ነበረው። ስለዚህ ስምንትኛለሽ ሰው እኮ ከምንም ይነሳል አይደል? ከወደቀበት ቦታ ይነሳል። እሱ ደግሞ እንዳልኩህ የመርካቶ ሰው የመርካቶ ነጋዴዎች በሙሉ ያውቁታል። በቃ ነገር ያለው ዝቅ ብሎ ነው የጀመረው። የአድጋር ሰው ልጅ ሆኖ ሁኖ እንኳን ስንት ድርጅት ያላቸው ሰዎች አሉ አይደለ በቃ እሱ ደግሞ አነሳሱ ከዝቅታ ስለጀመረ ጌታ ከፍ አድርጎታል፣ እንጂ ሰው ብዙ አወራል። በእርግጥ አንተ ሰው ሲያገኝ ብዙ ነገር ይወራል አይደል? ሲያጣ ደግሞ ብዙ ነገር ነው የሚወራው አይደል? ይሄ ደግሞ ጌታ ባርኮት ነው አልኩ እንጂ ሰው ብዙ ነገር ሊያወራ ይችላል። ወንድሜ ንጹሕ እንደሆነ ነው ማቁ በንጽህና በጉልበቱ ያመጣው ነው። በቃ ምንም ያወናበደው የመክራ የለም። አልፎ አልፎ ተርፎ ሰው ይረዳል ይሄ ማለት ደግሞ ሰው ለምንረዳ ረዳ ከሆነ እንግዲህ ሰው ረድቶ አልብሶ አብልቶ አጠጥቶ የሚል ባለው አቅም ማለት ነው። ልጃይምሩ ይምሩ የሚያደርጉት ነገር ከባድ ነው። ክፍል ውስጥ ሰው ይዞ እየመጣ ምናምን ሴት ልጅ ይዞ እየመጣ እየቆለፈ ለሶስት ቀን ለአራት ቀን የሚያስቀምጥበት ጊዜ ነበረ። ብዙ ወንጀሎች ይሰራሉ። ይህን ነገር ወተሽ ለፖሊስ ለሕግ ወይ ደግሞ ለሰው ምናምን ተናግረሽ አላቅም ያስፈራራኛል። ጋብዘውት ምናምን ጠርተውት ነበረ ኤፍሬም አለ ሰላማዊት አለች። ተፈሪን ጠርተውት ምሳሌ ጋብቶት መጥተው ነበር እና የዛን ቀን ባይገርምህ መኪችን ሁላ እንድገባ አልፈቀደችልኝም ነበረ፣ ሰላማዊት ማለት ነው። ተዘጋጅቶ ምናምን ፕሮግራም ምግብ ምናምን ተዘጋጅቶ አቶ ደጀኒ የሚባል ወንድሞ ከሰላማዊት ጋር ሲያወራ ሰማሁት፣ ምግብ ምናምን ሊቀርብ ሲል ከእሷ ጋር ሲያወሩ ሰሙን። ድንገት በኮሪደር ሳልፍ ሲያወሩ ሰሙናቸው። ቀስ ብዬ ማለት ነው መድኃኒቱን አምጥቼልሻለሁ ሰላማዊት ሲላት ሰሙት። ይህም መድኃኒት ነው ምናምን ብዬ ለራሱ ይገራገባኝ እነዚህ ሰዎችን አሁንም እንደዚህ አይነት ነገር ሊያደርጉ ነው ምናምን የሚል ነገር አይምን ውስጥ ፈጠረብኝ ማለት ነው። ኪቺን እንድገባ አልፈለገችም ይዛለት እንዳትገቢ ምናምን፣ መኝታ ቤት ሂጅ ምናምን። እህት ወንድሞች የሚያሳዝን ታሪክ ነው፣ በጣም ያሳዝናል። ይሄ ኤፍሬም የሚባለው የመስፍን ወንድም መሆን አለበት እንጂ ይሄ ሌላ ሰው ሊሆን ነው ብዬ አልጠረጥርም። ሌላ ሰው ነው ብዬ አላስብም። ተግባር ሁሉ የሚያደርገው ነገር በሙሉ ከመስፍን ጋር በጣም ይመሳሰላል። ተመልከቱ፣ ሴቶቹን መድፈር፣ የሰውን ገንዘብ በጓደኛ ሆኖ በሰላማዊ ቀርቦ በሽርክና አብሮ በመስራት ገብቶ ሰውን በማሳበድ ሰውን በመግደል ተመልከቱ፣ ምን አይነት ወንጀለኛ እንደሆነ። የኤፍሬም የሚባሉ እህታችን ታሪክ በጣም ታሳዝናለች። እናቷንም አባቷ ማታለች። በዛ ላይ ደግሞ ደሞ ተደፍራም ደግሞ ልጇን ተነጥቃለች። እና የእነዚህ ሰዎች ጥልቅ ተብሎ ሲጠኑ ገና ገና ብዙ ጉድ ይወጣባቸዋል ብዙ ደግሞ ሰዎች ገና የተጎዱ በእነሱ በእጃቸው የተጓዱ ብዙ ሰዎች ይወጣሉ ብዬ ተስፋ አደርጋለሁ። ለእነዚህ ሰዎች ደግሞ ፈጣሪ ፍትህ ይስጣቸው። እንግዲህ እህት ወንድሞች፣ እንዳያችሁት በዚህ ቪዲዮ ላይ ሰላማዊት የአቶ ኤፍሬም እህት፣ ይችን ልጅ ከቤተሰቦቿ ወስዳ ቤታቸው እያደገች የነበረች ልጅ ናት። እንደ ሰራተኛም እንደ ቤተሰቡ ሆና አብራቸው ስትኖር ነበር። ግን ከእሷ ንግግር እንደተረዳሁት ብዙውን ነገር ያው ግልጽ ባትናገረውም ደጋግማ እንደምትናገረው ብዙ ነገሮች ይፈጸማሉ፣ ብዙ ነገሮች ይሰራሉ ብላለች። እና አሁን ምንድን ነው የምለው እነዚህ ሰዎች ምን ያክል እሷ በደንብ ያልተናገረችው፣ ግን ምን ያክል ወንጀል ይሰሩ ነበር የሚለው ነገር ላይ በጭንቅላት የመጣ በዛ ላይ ደግሞ ልዑል ሲጠይቀው ምንድን ነው እያለ የነበረው አቶ ኤፍሬም ከዛም ከዛም ከዛም እየነጠቁ ነው በዚህ ደረጃ ሀብታም የሆኑት ብሏል፣ በሱ ባጣራው መሰረት። ከዛም ደግሞ እሷ ስትናገር ለአቶ ተፈሬ ለኤልስ አባት መድኃኒት ሊሰጡት ሲሉ ምንድን ነው ያለች አሁንም ሊያደርጉት ነው እንዴ ብዬ አልኩኝ አለች። ያ ማለት ምንድነው? ይህን ነገር ተደጋጋሚ እያየች ያደገች ልጅ ናት ማለት ነው እንደዚህ አይነት ወንጀሎችን ሰዎቹ ወይ በጥሪ ምክንያት ወይ ሰው እንጋብዝ እያሉ እያረጉ መድኃኒት እንደሚሰጡ ሲሰጡ እያየች ያደገች ልጅ ናት ይች ልጅ ማለት ነው። እና በዛ ላይ ደግሞ ኩሽና እንዳት ገቢ ብዬ ተከልክዬ ነበረ የከልክ ላይ ነበረ። እና ያው መቼም እንደምትሰጣቸው አውቄ በጣም አዘኘ ነበረ። እንዴት አቶ ደጀኔስ በወንድማቸው ላይ ይጨክናሉ ብዬ አዘኘ ነበር ብላለች። እና ምንድን ነው የሚያሳየው ሰዎቹ የተጠናከሩ እህትና ወንድሙ አቶ ኤፍሬምና ወይዘሮ ሰላማዊት በዚህ በወንጀል ስራ ሰውም በመመረዝ የሰውን በመንጠቅ የከበሩ ሰዎች እንደሆኑ ተረድቻለሁ ማለት ነው። እና በዛ ላይ ደግሞ ምንድን ነው እሷ ኪችን ለምንድን ነው ከዚህ በፊት ትከለከ የነበር ወይ ሴላት ልዑል ምንድን ነው ያለች የሆነ ነገር ማድረግ ሲፈልጉ ኪችን ይከለክሉኛል ያለች። ስለዚህ ምንድን ነው እኔ የተረዳሁት ወንድሞቼ እነዚህ ሁለተኛው መስፍን የሚሰራውን ስራ የሚሰሩ ሰዎች ናቸው ማለት ነው። ከዛ ውጭ ደግሞ ዛሬ እንግዲህ አሁን ዛሬ በያኛው ትላንትናው ቪዲዮ ነበር። ዛሬ ደግሞ የአቶ ደጀኔ ቅምጥ ሐና ያው መችም የወንድማቸውን ሚስት ነው የወሰዱትና ያው ቅምጧ፣ አብዬ ብላት የአቶ ደጀኔ ቅምጥ ዛሬ በወንድሞ አማካኝነት ብዙም ባይሆን ትንሽ በትንሹ ራሷን ወደፊት ገፍታ ስላጋለጠች በጣም ደስ ብሎኛል። ግን ይሁንና አሁንም ነገር የኤልሳን አላቅም ብላለች። ግን ከመጀመሪያ ቪዲዮ ላይ ከዚህ በፊት የምሰርቸዋለሁ ቪዲዮ ላይ የት አደረጋችኋት ሲል ሲጠይቃት አልነግርህም ነው ያለችው። አናቅም ሳይሆን አልነግርህም አልነግርህም አንነግርህም ነው ያለች። ስለዚህ አሁንም ቢሆን እች ሴትዮ ታውቃለች ብዬ ነው የማስበው። አሁን ዛሬ ግን በትንሽም ቢሆን አውቃለሁ ብዙ ነገር የምትደብቀው ነገር እንዳለ ታሳውቃልሽ ከንግግሯ ማለት ነው። ያው ገፍቶ ስለመጡባት ነው እንጂ የምታደርገው ግራ ስለገባት ነው እንጂ እች ራሷ ትልቅ ወንጀለኛ ናች። ባሏ መጥፋቱን እያወቀች ምንም ምክንያት ማምጣት የለባት። እኔ አስገድደዋትን ብዬ አላስብም። ራሷ ትልቅ ወንጀለኛ ናት። ከወንጀሉ ከመሰረቱ ነበረችበት። ልጅቷንም ስታሰቃያት፣ ኤልሳንም ስታሰቃያት የነበረች ከባሏ ወንድም ጋር በመሆን እሷ ናት። ስለዚህ በተናገረችው እርግጠኛ ነኝ አያምኗትም። የምትታምንም ልጅ አይደለችም። እንደኔ እንደኔ ግን እቺ ሰላማዊት የምትባለዋን ተከታትለው ቢከታተሏት ከኋላው የሚከተል ነገር ቢያደርጉባት፣ ምናልባት በኤፍሬም ስለሌለ እሷ ከሆነች ያን ድርጅቱን አሁን እየመራች ያለችው፣ ምናልባትም በእሷ አስደብቋት ከሆነ ደጀኔ ና ሀና እሷ ላይ ትኩረት ቢያደርጉ ደስ ይለኛል። እንደ አስተያየትም ደግሞ ገብተን ገብታችሁ ይህን ነገር ብትጠቅሱ ደስ ይለኛል። እኔ የማደርገው ነገር ነው። በተረፈ ግን ለልዑል ወንድማችን መልካምን እየተመኘን ኤልሳንም በሕይወት አግኝቶ ሌላ አዲስ ሀሳብ አዲስ መንፈስ ህይወቱ እንዲኖር እየተመኘውኝ ስላዳመጣችሁኝ ስለ ጊዜያችሁን ስለሰጣችሁኝ ከዛ ውጭ ደግሞ አስተያየታችሁን ስለምትለግሱኝ ከልብ ከልብ አድርጌ አመሰግናለሁኝ። በሌላ ቪዲዮ በሌላ አስተያየት እስክንገናኝ ለዛሬው በዚህ እሰናበታችኋለሁ ባይ